ሰላም ሰላም እንደምን ናችሁ ሰላም ለማታውቁኝ በረከት እባላለሁ የአርባ ምንጭ ዩኒቨርሲቲ ተማሪ እና በዚህ ቪዲዮ ለማስተራለ ለመቅረስ የፈለኩት ወይም ለአስተራለቸው የፈለኩት ወለ ከዚህ በፊት የመሰረውት ቪዲዮ ላይ ምን ዩኒቨርሲቲ ምን አይል ካምፓሶች እንዳሉ እና ድሪፍት በሆነ መንገድ አብራርቼ ነበር እና አሁን ደግሞ በዚህ ቪዲዮ በውስጣቸው በስድስቱም ካምፓሶች እነሱ በስድስቱም ካምፓሶች በእያንዳንዱ ካምፓሶች የሚሰጡ ዲፓርትመንቶችን በዚህ ቪዲዮ ልነግራቸው እፈልጋለሁ። እና ቪዲዮን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲጀምሩ አደርጋችኋለሁ። እና ቀጥታ ወደ ጉዳይ ሲገባ አንደኛ ባለፈው እንዳልኩት በከተማ ውስጥ በአርባ ምንጭ ከተማ ባዊ ጋሞ በሚገኙት ከሚገኙት ካምፓሶች ውስጥ አነሱ አምስት ናቸው። ከነሱ ውስጥ ሜን ካምፓስ ላይ የሚሰጡ ዲፋርቶች ቀጥዬ አሁን የሚዘረዘላቸው ይሆናል እና የሚሰጡ ኮርሶች ማለት ሶሪ ዲፋርቶች እነዚህ ናቸው ወይም ሜን ካምፓስ ወይ አንደኛው ማለት በአንደኛ በኩል ሜን ካምፓስ ወይም ዋናው ግቢ ለሚሰጡ ማለት ነው፣ እና ቀጥሎ ያሉት እነዚህ ዲፓርቶች ሜን ያሉ ናቸው፣ እና እነዚህ ሃይድሮሊክ፣ እንደ ዋተር ሶርስ ኢንጂኒሪንግ፣ ዋተር ሶርስ፣ እንደ ኢሪጌሽን ኢንጂኒሪንግ፣ ዋተር ሰፕላይ፣ እንደ ኢንቫይሮመንታል ኢንጂኒሪንግ፣ ሜትሮሎጂ፣ እንደ ሃይድሮሎጂ፣ ሜካኒካል ኢንጂኒሪንግ፣ ሲቪል ኢንጂኒሪንግ፣ ሰርቬ ኢንጂኒሪንግ

እና ሁለተኛው ኮልፎ ካምፓስ ይባላል። በኮልፎ ካምፓስ ደግሞ የሚሰጡት ዲፓርቶች አንደኛ አኒማል ሳይንስ፣ ቨተርነሪ ሳይንስ፣ ፊሸሪ አንድ አኳቲክ ማኔጅመንት፣ ናቹራል ሪሶርስ ማኔጅመንት፣ ፕላንት ሳይንስ፣ ፎረስትሪ፣ ሩራል ዲቨሎፕመንት፣ እንደ አግሪካልቸራል ኤክስቴንሽን፣ አግሪ ቢዝነስ፣ እንደ ቫሊ ቼን ማኔጅመንት፣ አግሪካልቸራል አግሪካልቸራል ኢኮኖሚክስ፣ ሆርቲካልቸር፣ ፉድ ሳይንስ እና ፉድ ሳይንስ እና ፖስት ሃርቨስት ቴክኖሎጂ ይባላል እና እነዚህ በኩልፎ ካምፓስ የምንሰጡ ዲፓርቶች ናቸው። እና ምን አይነት ዲፓርት አላቸው ራሳቸው የሚጠቁ ሰዎች ካላቸው ፊቸር አሁን ጆይን ለማድረግ የፈጠላቸው ልጆች እና እነዚህ ናቸው በነዚህ ካምፓሶች እና በሦስተኛ በኩል ነጭ ሳር ካምፓስ ነው ቻንስ ካምፓስ ያው ጤና ዘርፍ ነው የሚሰጠው እነሱም ደግሞ እሱም ያው አርባ ምንጭ ከተማ ላይ በቃ የሚገኝ ካምፓስ ነው እና በሱ ወንድ በሱ ካምፓስ ወይም በነጭ ሳር ካምፓስ ውስጥ የሚሰጡ ዲፓርትመንቶች ሜዲካል ራዲዮሎጂክ ቴክኖሎጂ፣ ሄልስ ኢንፎርማቲክስ፣ ኢንቫይሮንመንታል ሄልዝ፣ ሜዲሲን፣ ነርሲንግ፣ ፋርማሲ፣ አንስቴዥያ፣ ፕብሊክ ሄልዝ ሜዲካል ላብራቶሪ ሳይንስ፣ ሚድ ዋይፈር ናቸው። እነዚህ በነጭ ሳር ካምፓስ የሚሰጡ ናቸው። ጤና ዘርፍ ነው እና እነዚህ የሚሰጡ ዲፓርቶች ናቸው እና በአራተኛው በኩል እሱም በከተማ ውስጥ ጋሞ ላይ የሚገኝ ነው። ባለሙያ ይችላል ማለት ነው። አራተኛውም እሱም ስሙ አባያ ካምፓስ ነው። በውስጡ የሚሰጡ ዲፓርቶች ባዮሎጂ፣ ባዮቴክኖሎጂ፣ ባዮሎጂካል ሳይንስ ላብራቶሪ ቴክኖሎጂ፣ ኬሚስትሪ፣ ኢንዱስትሪያል ኬሚስትሪ፣ ፎረንሲክ ኬሚስትሪ፣ ቶክሲኮሎጂ፣ ኬሚካል ሳይንስ ላብራቶሪ ቴክኖሎጂ፣ ፊዚክስ፣ ፊዚካል ላብራቶሪ ቴክኖሎጂ፣ ጂኦሎጂ፣ ማቴማቲክስ ስታቲስቲክስ፣ እንደ ስፖርት ሳይንስ ናቸው። እነዚህ በአባያ ካምፓስ የሚሰጡ ዲፓርቶች ናቸው። ፊቸር ድሪማችሁ የቱ ጋር እንደሆነ እራሳችሁ ታውቃላችሁ። ው ጆይን ሲታደረጉ ወደ እዚህ ካምፓሶች ትገባላችሁ። ፍሬሽ እንደጨረሳችሁ በሁለተኛ ዓመት ትመደባላችሁ ማለት ነው። እና እሱን አስባችሁ ትንከረጋችሁ እንድትመጥሙ መረጃ እንዲ እንትሰበስሩ ብዬ ነው እና በአምስተኛው ደግሞ ወይም እሱም በከተማ በአርባ ምንጭ ከተማ ውስጥ ጋሞ ውስጥ የሚገኝ ነው። እሱም ደግሞ አምስተኛው ጫሞ ካምፓስ ይባላል። ያው ይሄ ሶሻል ሮች ናቸው። ሶሻሎች የሚሆኑበት ካምፓስ ነው እና እሱ ውስጥ ደግሞ የሚሰጡ ዲፓርቶች አካውንቲንግ ኤንድ ፋይናንስ፣ ኢኮኖሚክስ፣ ማኔጅመንት፣ ቱሪዝም ኤንድ ሆቴል ማኔጅመንት ሳይኮሎጂ ላይፍ ሎንግ ላርኒንግ፣ እንደ ኮሚኒቲ ዲቨሎፕመንት፣ ስፔሻል ሚዲ፣ እንደ ኢንክሉሲቭ ኤዱኬሽን ሌሎችም ይኖራሉ። እኔ ዋና ዋናዎች ናቸው፣ ከዚህ ካምፓስ ያሉትን የዘረዘርኳቸው፣ ሌሎችም ይኖራሉ እና እነዚህ በአርባ ምንጭ ከተማ ጋማ ውስጥ የሚገኙ ካምፓሶች ናቸው። በስድስተኛው ደግሞ ከአርባ አርባ ምንጭ ውስጥ ካሉ ካምፓሶች ስድስተኛው ሳውና ካምፓስ ነው። ሳውላ ካምፓስ ከአርባምንጭ ትንሽ ራቅ ብሎ ይኖራል። ከዚህ ባለው ቀደም ባለው በጫንኩት ማለት ለመግለስ ያለው ያለው ከአርባምንጭ ትንሽ ራቅ ኪሎሜትር ትንሽ ማለት ያን ያህል ያክላተ የራሲ መንግስት ነው እና ሊደርስ ይችላል። ትንሽ ራቅ ብሎ የሚሆነው ሰውላ ከተማ ላይ ይገኛል። ሰውላ ካምፓስ ይባላል። በሱ ውስጥ ደግሞ የሚሰጡ ዲፓርቶች የሚቀጥሉ ናቸው። እነሱም አውቶሞቲቭ ኢንጂኒሪንግ፣ ፉድ ኢንጂኒሪንግ፣ ሲቪል ኢንጂኒሪንግ፣ ሰውላ ሲቪል ኢንጂኒሪንግ በሜይን ካምፓስ ይሰጣል፣ ወይም ዋናው ግቢልን ቅድም እንደተናገርኩ ሰውላ ላይ ከነገና ይሰጣል። ሁለቱም ቦታ ይሰጣል ማለት ነው። ሲቪል ኢንጂነሪንግ፣ ኤሌክትሮ ኤሌክትሮሜካኒካል ኢንጂነሪንግ፣ ጆርናሊዝም እንደ ኮሙኒኬሽን፣ ጆርናሊዝም እንደ ኮሙኒኬሽን፣ ፑብሊክ ኤዲሽን እንደ አድቨርታይዝመንት፣ ሎጂስቲክ እንደ ሎጂስቲክ እንደ ሰፕላይ ቼን ማኔጅመንት፣ ኮኦፕራቲቭ፣ አካውንቲንግ እንደ ኦዲቲንግ፣ ማርኬቲንግ ማኔጅመንት፣ ቢዝነስ አድሚኒስትሬሽን ኢንፎርሜሽን ሲስተም ናቸው። እነዚህ በሳውላ ካምፓስ የሚሰጡ ዲፓርቶች ናቸው። እና ይህ ደግሞ ቪዲዮ በጣም ይህ መረጃ በጣም እንደሚጠቅማቸው ህይወቱ በጣም ተስፋ አደርጋለሁ። እና ስለዚህ በደንብ እንዲ ይሄ መረጃ ሰብስባችሁ እንዲ ከዚህ በፊት የሚበላኳችሁ ቤራኮቱን ቪዲዮ አይታችሁ ሰላም ምንጭ ዩኒቨርሲቲ መረጃ ማለትም ስቶች እያንዳንዱ ስቶች ሰባት ዲፓርትመንቶችን እያንዳንዱ አውቃችሁ፣ ምን አይነት ካምፓሶች አሉ፣ ምን አይነት ዲፓርትመንት አለ አለ ያወጣታችሁ ማለት እላችኋለሁ። እና እንደው እባካችሁ ሰብስክራይብ ሼር በማድረግ

አንድ ብዙ የተለያዩ ግራፊክስ ነገሮችን ሳጨምር ቪዲዮ ቢቀርስም በጣም መረጃ ለናንተ እንድንሰጥ በጣም ተስፋ ረግበት፣ እና ቪዲዮን ሰብስክራብ ላይክሽር አድርጉ። ስላዳምጣችሁ ስላሰማችሁ አመሰግናቸዋለሁ። በሰላም ቆዩ። ቸሪያ ቆይ ባይ ባ